ጤና ያስጥልኝ። የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? የዕለቱ ዜና ውዣችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጅ ጀምረናል። በቅድሚያ አማራ ዜናዎችን ነግራችኋለሁ። ከኢትዮ ኒውስ ጋር ቆይታችሁን አድርጉ። የአውሮፓ ሕብረት እንዲሁም መቀመጫቸውን አዲስ አበባ ያደረጉ 14 ኤምባሲዎች በኢትዮጵያ የፕሬስ ነፃነት በከፍተኛ ሁኔታ ማሽቆልቆል እንዳሳሰባቸው ገልጸዋል። ድንበር የለሽ የጋዜጠኞች ቡድን ባወጣው ሪፖርት ደግሞ ዘንድሮ ኢትዮጵያ ከ180 ሀገራት 145ኛ ደረጃን ይዛለች። ከመቶ ነጥብ የሚያገኘችው 32 አይሞላም ሲል የፕሬስ ነጻነት በብልጽግና አገዛዝ እየተጨቆነና እየጠፋ እንደሆነ በይፋ አጋልጧል። ኤርትራም ከዚህ ውስጥ የመጨረሻ ከዓለማችን የወጣች ሀገር ሆናለች። በዚህ ጉዳይ ላይ ዝርዝር አዘጋጅተናል። ላለፉት ሰባት ዓመታት በራሱ ዜጎች ላይ ጦርነት እያደረገ የሚገኘው የአገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አዳነ እኛ ንጹሃንን ብሮን አልገደለም ሲሉ ካዱ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ሲታወቅ፣ የፋኖ ኃይሎች ወኩላቸው በአገዛዙ ታፍሰው ለግዳጅ ወታደራዊ ስልጠና ሲጓጓዙ ነበር የተባለ ወጣቶችን አስለቅቀናን ሲሉ አስታውቀዋል። በክልሉ ያለውን ውጊያ ብትመለከተ ያዘጋጀውን ጥንክር ታዳምታላቸው በሱዳን የሚገኙ ኢትዮጵያውያን ስደተኞች ጥቃትና ግፍ እየደረሰባቸው ነው ሲሉ ድርጅቶች አጋለጡ በዚሁ በሱዳን በስደተኞች መጠለያ ጣቢያ ባጋጠመ እሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከልጆቿ ጋር ህይወቷ ማለፉ ተሰምቷል በዚህም ላይ ዝርዝር አለን አቶ ክርስቲያን ታደለ አቶ ዮሐንስ ፖያሎ በቅሊንጦ ማረሚያ ቤት ጥቃት ተፈጽሞባቸዋል በፖለቲካዊ አመለካከታቸው እና ማንነታቸው ምክንያት የታሰሩት በርካታ የአማራ ተወላጆች በአገዛዙ የሚደርስባቸው ስቃይ አሁን ተባብሶ ቀጥሏል የህዝብ ተወካዮች ምክር ቤት ና የአማራ ክልል ምክር ቤት አባል እንዲሁም የፌዴሬሽን ምክር ቤት አባል አቶ ክርስቲያን ታደለ ና አቶ ዮሐንስ ፖያሎ የደረሰባቸውን ጥቃት በተመለከተ ዝርዝር አዘጋጅተናል የቅዱስ ሲኖዶስ ዋና ጻፊ አቡነ ጴጥሮስ ና ሌሎች አባቶች ወደ ሀገር ውስጥ እንዲገቡ ተፈቅዶላቸው አልተባለም በአብይ አህመድ አገዛዝ ሃይማኖታዊ ስርዓታቸውን መከወን አይችሉም፣ ገብተውም ጉባኤ ማካሄድ አይችሉም በሚል ታግዶ የነበሩት እነዚህ የኦርቶዶክስ እምነት አባቶች በአሁኑ ሰዓት ወደ ሀገር ውስጥ እንዲገቡ አገዛዙ ያደረገውን ፈቃድ በተመለከተ ዝርዝር ዘና አዘጋጅተናል። የኮሪደር ልማቱ እያደረሰ ያለው ጉዳት እጅግ ከባድ ነው ሲል የአምነስቲ ኢንተርናሽናል ተመራማሪዎች ተናገሩ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ኮሪደር ልማቱ የሚከናወኑ ነዋሪዎች ፈቃደኛ ሆነው ልማቱ ገብቷቸው እንደሆነ ተናግረዋል። የአምነስቲ ኢንተርናሽናል ተመራማሪ ግን የመንግስት አካላት እንደሚያቃልሉት በጣም ጥቂት የሚባል ህብረተሰብ አይደለም እየተጎዳ ያለው ሲሉ ተናግረዋል። በዝርዝር ያለን ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። የአውሮፓ ህብረት እንዲሁም መቀመጫቸውን አዲስ አበባ የሆነ 14 ኤምባሲዎች በኢትዮጵያ የፕሬስ ነጻነት በከፍተኛ ሁኔታ ማሽቆልቆሎ አሳስቦናል አሉ። ድንበር የለሽ ጋዜጠኞች ቡድን ባወጣው ሪፖርት ዘንድሮ ኢትዮጵያን ከ180 ሀገራት ውስጥ 145ኛ ደረጃ ስትይዝ ጎረቤቷ ኤርትራ ደግሞ 180 ደረጃ ወይም የመጨረሻውን ይዛለች። ኢትዮጵያ ከተሰጣት ከመቶ ነጥብ 32 አይሞላም የተባለ ሲሆን የፕሬስ ነጻነት በብልጽግና አገዛዝ እየተዳከመ መምጣቱና በጋዜጠኞችና መረጃ ማግኘት መብት ላይ ሀሳብ በነጻነት በመግለጽ ላይ እንዲሁም ጦር ጦርነቶችን በመዘገብ ሂደት ላይ አፈናው በርቷል ብሏል። ሪፖርቱ አክሎ የጸረ ሽብር ህጉና በቅርቡ የጥላቻ ንግግር አስመልክቶ የወጣው ህግ በጣም አሻሚ የሆኑ ድንጋጌዎች ያካተሙ ናቸውን ጠቅሶም ህጎቹ ከባድ የእስር ቅጣቶች የሚያስከትሉና በግል የሚናገሩ ጋዜጠኞችን ለማፈን ሊያገለግሉ የሚችሉ ናቸው ብሏል። የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል በበኩሉ ትላንት ሚያዝያ 24 ቀን 2017 ዓ ም በወጣው መግለጫ በኢትዮጵያ ከቅርብ ጊዜ ወዲህ በመገናኛ ብዙሀን ላይ ጫናዎች እየበረቱ መምጣታቸውን በግልጽ የሚታዩ ምሳሌዎች አሉ፣ አሳስቦኛልም ብሏል። በኢትዮጵያ የሚዲያ ምህዳር ውስጥ ለዓመታት የቆዩ እንደ አዲስ ስታንዳርድ የመገናኛ ብዙሀን ተቋም ላይ ሚያዝያ 9 ቀን 2017 በህግ አስከባሪ አካላት ብርብራና የሚዲያ ስራ የሚሰራባቸው መገልገያዎች መውሰድ ተቋሙ ሰራተኞቹ ለሰዓታት መታሰራቸውን በአብነት አስቀምጠዋል። ድርጅቱ የመገናኛ ብዙሀን ህግን የሚጻረሩ ጋዜጠኞች በህብረተሰብ ውስጥ የሚጫወቱት ሚና የሚያቀጭጭ እና ጥያቄነት እንዳይኖር የሚያደርግ የቅ የቅርብ ጊዜ የአገዛዙ ምሳሌ ነው ብሎታል። ታዲያ በአሁኑ ሰዓት በአጠቃላይ በአገሪቱ ያለው የሚዲያ ተራሽነትና የፕሬስ ነጻነት አሳሳቢ ደረጃ ላይ መረሱን አለም አቀፍ ተቋማት ይንፋ አድርገዋል። በአዲስ አበባ የሚገኙ ኤምባሲዎች የአውሮፓ ህብረትን ጨምሮ አገዛዝ እየፈጸመ ያለው አፈና አሁንም ቢሆን ታሳቢ ሊደረጉ የሚገባቸው ስራዎችን አስቀድሞ መስራት አለበት ብለዋል። የአውሮፓ ህብረት ለነጻ ዲሞክራሲና ሁሉን አቀፍ ማህበረሰብ የፕሬስ ነጻነትና በቂ መረጃ ያለው ህዝብና መኖር ቁልፍ ሚና አለው ብያምናለ ያለ ሲሆን በአሁኑ ሰዓት በኢትዮጵያ በሌሎች አለም ሀገራት ላይ ያለውን የፕሬስ ነጻነት እጦት መረጃ የማግኘት መብትና የመተቸት ነጻነት ያስተጓጉላል ሲል ተችቷል። ኢትዮጵያ ታዲያ በፕሬስ ነጻነት ይዞታዋ በዘንድሮ በአለም የፕሬስ ነጻነት መዘኛ ደረጃ ባለው አመት ከነበረችበት በአራት ደረጃ ዝቅ ብላ 145ኛ ደረጃ ላይ ትገኛለች የተባለው ለአመታት በአለም ጨቋኝ በሆነ የፕሬስ ነጻነት ይዞታ ስር የምታወቀው ጎረቤት አገር ኤርትራ በፕሬስ ነጻነት ደረጃው ላይ ከአለም የመጨረሻውን ቦታ ይዛለች ብሏን ቢቢሲ በዘገበው በጋዜጠኞች አያያዝ በፕሬስ ነጻነት ይዞታ በኩል ጥቂት አመታት በፊት ከፍተኛ መሻል አስመዝግባ ነበረችው ኢትዮጵያ በአብይ አህመድ አገዛዝ ተመልሳ ደረጃዋ ከአመት አመት እያሽቆለቆለ ይገኛል። ባለፈው የአውሮፓ ዓመት ከነበረችበት የ141 ደረጃ በዚህ ዓመት በአራት ደረጃዎች በማሽቆልቆል 145ኛ ደረጃ መርሷን ሪፖርቱ በዝርዝር አስቀምጧል። በፕሬስ ነፃነት ሰንጠረዥ ላይ ካለፈው ዓመት በሁለተኛ ደረጃ ዝቅ ብላ 57ኛ የያዘችው አሜሪካን በትራምፕ አስተዳደር የተደቀነውን አደጋ ለዓለም ጭምር ተልፏን ተብሏል። የድንበር የለሽ ጋዜጠኞች ቡድን በዚህ ዓመት ሪፖርቱ ላይ በዓለም ዙሪያ ያለው የፕሬስ ነፃነት ይዞታ ከመቼውም ጊዜ በባሰ ዝቅ ብሏል በማለት አሳሳቢ ሁኔታ ማጋጠሙንና የፕሬስ ነፃነት መከታተል ከጀመረበት ካለፉት 23 ዓመታት ወዲህ የዚህ ዓመት ውጤት ዝቅተኛ መሆኑን አመልክቷል። መቀመጫውን ፈረንሳይ እያደረገው ቡድኑ የዓለም አቀፍ የፕረስ ነፃነት ቀንን በማስመልከት በወጣው ሪፖርት ከዓለም ህዝብ ከግማሽ ሚሊዮን የሚበልጠው ከፕረስ ነፃነት ይዞታ አንጻር በጣም አሳሳቢ በሚባል ሁኔታ ውስጥ ይገኛል ብሏል። በዚሁ በአጠቃላይ ሪፖርቶች በወጡትና ዛሬ የፕረስ ነፃነት ቀን አስመልክቶ እየወጡ ባሉ መግለጫዎች በዓለም በተለይም የፕረስ ነፃነት ሁኔታ አሳሳቢ ቢሆንም እንደ አፍሪካ ቀንድ ኢትዮጵያና ኤርትራ፣ ሱዳን አይነት ሀገራት ግን የባሰባቸው ሀገራት ብለው ቀዳሚ ሆነዋል። ላለፉት ሰባት አመታት በራሱ ዜጎች ላይ ጦርነት እያደረገ የሚገኘው የአገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አዳነ እኛ ንጹሃንን በሮን አልገደልም ሲሉ ክህደታቸውን ተናገሩም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀ ሲሆን የፋኖ ኃይሎች በበኩላቸው በአገዛዙ ታፍሰው ለግዳጅ ወታደራዊ የስልጠና ሲጓጓዙ ነበር የተባሉ ወጣቶችን አስለቅቀናል ብለዋል። በትግራይ በአማራ በኦሮሚያና በሌሎች የሀገሪቱ አካባቢዎች ከራሱ ዜጎች ሀይሎች ጋር ለአመታት ያለውን አቅም ተጠቅሞ ጦርነት ውስጥ የሚገኝ የብልጽግና አገዛዝ ጦር በተደጋጋሚ ንጹዋንን በድሮን መጨፍጨፉን ዓለም አቀፍ ሚዲያዎችና ተቋማት ማጋለጣቸውን ቀጥሏል። በቅርቡ እንኳን በአማራ ክልል ምስራቅ ጎጃም ዞን አርጅና ናውጋ ወረዳ በርካታ ንጽን በድሮን ተገድለዋል ሲል ቢቢሲ መዘገቡና የአለም አቀፍ ተቋማትን ማውገዛቸው ይታወቃል። የአገዛዝ ጦር ቃል አቀባይ ኮሎኔል ጌትነት አዳነ ግን እኛ በድሮን ያልታጠቁ ሰዎችን አልገደልንም ሲሉ ክደዋል። ቃል አቀባዩ የድሮን ጥቃት የሚፈጸመው በካሜራ ታይቶ ጠላት ላይ ነው። እኛ የታጠቅነው ድሮን ከጠላት ውጪ አንድም ሰው አልገደለም በሚል ነው በድሮን ንጹሃን ተገድለዋል በሚለው ለቀረበው ጥያቄ የክህደት መልሳቸውን የሰጡትም አንዳንዱ መሳሪያ መነፀር አለው መነፀር አለው ይሄ መነፀር ከስናይፐር ጀምሮ እንደ ኢላማን የሚመታውን እና የከባድ መሳሪያዎቻችን በቀንም በሌሊትም መነጸር ያላቸው መሳሪያዎች አሉ መነጽር እያልኩ ነው የጦር ሜዳ መነጽር የሚባለው ከአይን አስር ጊዜ አስራ ሁለት ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ መነጽር እያልኩ ነው ልብ በሉ የድሮን ግን ካሜራ ነው የምለው አሁን የድሮን ካሜራ ድሮንን የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው። ሲመታም ኢላማውን ያሳይ። ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር። የአገዛዝ ጦር ቃል አቀባይ ኮሎኔል ጌትነት አክሎም ንጹሃን በድሮን ተጨፈጨፉ የሚለው ጠላት ነው፣ ግን ስለ ድሮን ጠላትናም እኛ እንግባባለን። ምናልባት ንጹሃን ተጨፈጨፉ የሚለው ጥቃቱ እንዲቆም ለማድረግ ሊሆን ይችላል ሲሉ ጠላት ያሉትን አካል መልሰው ወንጅለዋል። ድሮን የሚለው ግን ተደጋጋሚ ይነሳል። ያው ትጥቃችን ስለሚያውቁ ነው። እኛ ድሮን ስንልና ጠላት ድሮን ሲል እንግባባለን፣ እንግባባለን። ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይሄንንም ይላል እንጂ ድሮን እየመተው እንዳለ ጥላት አሳምሮ ያውቃል። ለይቶ እየመተው እንዳለ እኛም እሱን እናውቃለን። ሶ ድሮን እያለ የሚያጥላለው ለይቶ የሚመተው እንዲቆምለት የመፈለግ ነገር ይኖራል ማለት ነው። በአማራ ክልል አገዛዙ በከፍተው ጦርነት በተለያዩ የክልሉ አካባቢዎች በርካታ ጊዜ የድሮን ጥቃቶች በፈጸማቸው የሚታወቅ ሲሆን በዚህ ማራስ ጨቅላን ጨምሮ እናቶች፣ ታዳጊዎች፣ አዛውንቶችና ሌሎች የህብረተሰብ ክፍሎቹ ብዛት ተገድሏል። አገዛዙ በድሮን ጥቃት ንጹሐን መጨፍጨፍን በተመለከተ ዓለም አቀፍ ሚዲያዎች፣ የሰብአዊ ተቋማትና ማህበራት በዘገባዎቻቸው በተደጋጋሚ ማጋለጣቸውን ቀጥሏል። በንጹዓን ላይ የሚፈጸሙ ግድያዎችን የካዱት ቃል አቀባዩ ግን በአሁኑ ሰዓት በየትኛው መመዘኛ ቢለካ ግዳጆችን እንዳያመጣጣቸው መከት የሚችል ሰራዊት ገንብተናል ማለትም ጦርነቶች የሚቀጥሉበት ሁኔታ ግልጽ አድርገዋል። በሌላ በኩል በአማራ ክልል ዛሬም በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በሰሜን ሸዋ ዞን መንዝ ቀጠና ለአስገዳጅ ወታደራዊ ስልጠና የታፈሱ ወደ ማሰልጠኛ በአገዛዝ ጦር ታጅበው ሲጓጓዙ የነበሩ በፋኖ ኃይሎች የደፈጣ ጥቃት ነጻ መውጣታቸውን የኢትዮ ኒውስ የመረጃ

አሰልጠኛ ሲጓዙ የነበሩ ወጣቶች ከመንዝ ግሸራቢ ወደ ወሎ ወረ ኢሉ አቅጣጫ በወታደራዊ እጀባ በተሽከርካሪዎች ሲንቀሳቀሱ ነው የፋኖ ኃይሎች ደርሰው አስለቅቋቸዋል የተባለው። በሌላ በኩል በጎጃም ቀጠና ወንበርማ፣ ዳንግላና ጎንቻ አካባቢ የፊት ለፊት ና የደፈጣ ውጊያዎች መደረጋቸውን ነው የአማራ ፋኖ በጎጃም ያስታወቀው። በአዴት ከተማ ደግሞ የአገዛዙ ካሪዎች የጠሩት ስብሰባ ፋኖ ኃይሎች መበተኑም ተሰምቷል። የአገዛዙ ጦር ከዳንግላ ወደ አዲስ ቅዳም ከተማ በተሽከርካሪ ሲጓዝ ጉንድሪ የተባለ አካባቢ በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት ከ15 በላይ ወታደሮች መገድላቸውን የአማራ ፋኖ በጎጃም አስታውቋል። በተመሳሳይ በምስራቅ ጎጃም ዞን ከጉንደወይንና ከነብሴ ቆል የተውጣጠም የአገዛዝ ጦር ወደ አረብ ገበያ ወይም ጌቴ ሰማኒ ሲንቀሳቀስ ደፈጣ ተጥሎበት 18 ወታደሮች መገድላቸው ሲታወቅ በወሎ ቀጠና ጉባላፍቶ ወረዳ ሀራ ከተማ አቅራቢያ ላስቴ ቢቴሞ ላይ በፋኖ በተፈጸመ የደፈጣ ጥቃት 11 ወታደሮች መገድላቸውንም የአማራ ፋኖ በወሎ ቤት አማራ አስታውቋል። የምዕራብ ጎንደር ዞር መተማ ዮሐንስ ከተማ ደግሞ ሌሊቱን የፋኖ ኃይሎች ወደ ከተማዋ ገብተው ከፍተኛ ተኩስ ሲሰማ እንደነበር ነዋሪ ተናግረዋል። የፋኖ ኃይሎች በሌሊቱ ወደ ከተማዋ ገብተውም ተኩስ መክፈታቸውን ተከትሎም የአገዛዝ ጦር ወደ ካምፕ ተሰብስቦ የተኩስ ምላሽ ከመስጠት ባለፈም ያደረገው ነገር አልነበረም ብለዋል። የፋኖ ኃይሎች በከተማዋ ሌሊቱን ሲንቀሳቀሱ አድረው ንጋት ላይ በራሳቸው ከተማውን ለቀው ወጥተዋል ሲሉ ነው የፋኖ የመረጃ ምንጮች ያረጋገጡትም። በሌላ በኩል የአገዛዝ ጦር ምስራቅ እዝ አዛዥ ሌተራል ጀነራል መሐመድ ተሰማ በአሁኑ ሰ ሰዓት የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋ ለትላልቅ ሀገራዊ ግዳጅ መዘጋጀት አለብን ሲሉ አስታውቀዋል። ሌተናል ጀኔራል መሐመድ ተሰማ በጎጃም እና በደቡብ ጎንደር የተሰማሩ ወታደራዊ አመራሮች በብር ሸለቆ ወታደራዊ ማሰልጠኛ ሲያስመርቁ ነው የውጭና የውስጥ ጠላቶቻችን አሉብን ሲሉ የተደመጡት። አዛዡ ጽንፈኛ ያሏቸውን ቡድኖች ፍላጎታቸውን በሀይል ለማሳካት የከፈቱት ጥቃት አምክነነዋል ብለዋል። ጀኔራል መኮንኑ የውጭና የውስጥ ጠላት አሉብን እንዘጋጅ ቢሉም እንደነዚህ ያሉ አካላት እነማን እንደሆኑ ግን በግልጽ አላብራሩ

በሱዳን የሚገኙ ኢትዮጵያውያን ስደተኞች ጥቃትና ግፍ እየደረሰባቸው ነው ሲሉ ድርጅቶች አጋለጡ። በዚሁ በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከሶስት ልጆቿ ጋር ህይወቷ ማለፏ ተሰምቷል። በሱዳን ኡምጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊ እናት ከሶስት ልጆቿ ጋር ህይወቷ ማለፏ ተሰምቷል። ህይወቷ ያለፈው ነፍሰ ጡር እናት በትግራይ የተካሄደው ጦርነት ሳቢያ ከቀየዋ ተፈናቅላ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ የምትኖር መሆኗ ተጠቁሟል። እስካሁን ኢትዮጵያ ተጠሎባቸው የሚገኘ ሱዳን የስደተኞች ካምፕ ውስጥ በእሳት አደጋ ምክንያት የአስር ኢትዮጵያውያን ህይወት ማለፉን የተገኙት መረጃዎች ያሳያሉ። በፕሪቶሪያው ስምምነት ሙሉ ለሙሉ አለመተግበር፣ ስደተኞች ወደ ሀገራቸው አለመመለሳቸው አሁንም በሱዳን ውስጥ የሚያጋጥማቸው ችግር የበዛ እንዲሆን አድርጓል የተባለው በሀገር ውስጥ ያሉ ተፈናቃዮች ላይም ተመሳሳይ አደጋዎች እየተፈጠሩ የተባለ ሲሆን በዚሁ በትግራይ ክልል በአብያዲ ከተማ በጣለው ከፍተኛ ዝናብ ሳቢያም የተፈጠረ ጎርፍ በከተማዋ በሚገኙ ተፈናቃይ ካምፖች ውስጥ ጉዳት አድርሷል። በአሁኑ ሰዓት በተለይም በሱዳን ያሉ ነዋሪዎችና ተፈናቃዮች ጋዜጣዎች ከፍተኛ አደጋ ላይ ያሉ ሲሆን የሀገሪቱ ጦርነት መሆን ደግሞ ዜጎችን የኢትዮጵያዊነታቸውን ዜጎችን በተለያዩ ሁኔታዎች ውስጥ እንዲጠቁ አስችሏቸዋል። አሁን ላይ ኢትዮጵያውያን በስደትም ነው ተከፋፍለው በመኖራቸው በሱዳን ውስጥ ያለው እንቅስቃሴ ወታደራዊ ኃይሎች በሚያደርጉት እንቅስቃሴ ውስጥ ጎራ ለይተው እንዲንቀሳቀሱ አስችሏቸዋል ተባለ ሲሆን በዚህም ወታደራዊ ኃይሎቹ እያጠቋቸው ይገኛሉ። ሱዳን የሚገኙ ኢትዮጵያውያን ስደተኞች ጥቃትና ግፍ እየረሰባቸውን የሚሉ ድርጅቶችም ከሰሞኑ ብቅ ብለዋል። ለደህንነታቸው ሲባል ስማቸው እንዳይገለጽና ድምጻቸው እንዳይቀየር ጠየቁ። እነዚህ ኢትዮጵያውያን ስደተኞች በቅርቡ አንደኛውን ልጃቸውን ትከሻውን በጥይት ተመቶ እስካሁን ተገቢው ሕክምናም ሆነ ማስታገሻ መድኃኒት ባለማግኘቱ ምክንያት በከፍተኛ ስቃይ ላይ እንደሚገኝ ለዶችብሌ ተናግረዋል። የሱዳን መከላከያ ጦር ባልደረቦች በሀገሩ ርዕሰ ከተማ ካርቱም ውስጥ የሚኖሩ ኢትዮጵያውያን ስደተኞችን እየደበደቡ እያገቱና እያንገላቱ መሆናቸውንም ሰራተኞቹ አስታውቀዋል። ስደተኞቹ እንደሚሉት ከሆነ በቅርቡ ርዕሰ ከተማ ካርቱም ከጠላት ከሱዳን ፈጥኖ ድራሽ ጦር የተቆጣጠረው የሱዳን መከላከያ ኃይል ባልደረቦች በኢትዮጵያ ላይ የበቀ ሰለጠነ የሚመስል በደል እያረሱ ነው። የተባበሩት መንግስታት ስደተኞች ጉዳይ ከፍተኛ ኮሚሽነር ኢትዮጵያን ስደተኞች ከጥቃት እንዲከላከሉ ዩናይትድ ስቴትስ የሚገኘው የኢትዮጵያ አሜሪካውያን የመብት ተሟጋች ተቋም ጠይቋል። ከሁለት ዓመት በላይ በተካሄደው የሱዳን ጦርነት ክፉኛ በወደመችው መዲና ካርቱም የሚኖሩ ኢትዮጵያውያን ስደተኞች ቤተሰቦች በአሁኑ ሰዓት ያለባቸው ችግር ተባብሷል ነው አቶ ክርስቲያን ታደል ና አቶ ዮሐንስ ፓይሎ በቅሊንጦ ማረሚያ ቤት ጥቃት ተፈጽሙባቸዋል። በፖለቲካዊ አመለካከታቸው ና በማንነታቸው የታሰሩት በርካታ የአማራ ተወላጆች በአገዛዙ የሚደርስባቸው ስቃይ አሁንም ተባብሶ ቀጥሏል። ሚያዚያ 22 ቀን፣ ባለፈው ረቡዕ ማለት ነው፣ በቅሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የደፉ የፌዴራል ፖሊስ ቆልፍ ሰብረው በመግባት አቶ ክርስቲያን ታደል ና አቶ ዮሐንስ ፓይሎን ከእስር ቤታቸው እንዳስወጧቸው ና እስከ ሌሊቱ ሰባት ሰዓት ድረስ ሜዳ ላይ አስተኝተው እንዳሳድሯቸው ምንጮች ለሚዲያዎች ይፋ አድርገዋል። በተመሳሳይ ዶክተር ወንደ ስናሰፋ፣ ጋዜጠኛ ጎበዝ ሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉቢያ በይን እንዲሁም ዶክተር ሳያውግቸው ይኸው ድርጊት የተፈጸመባቸው መሆኑን አርብ ሚያዚያ 24 ቀን 2017 ዓም ለፍርድ ቤት ባቀረቡት አቤቱታ ሰምተናል። ቀይ ቦኔት የጫኑ የፌዴራል ፖሊስ ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንም እጃችን ወደ ላይ እንድናደርግ እናዘው ሜዳ ላይ በሰልፍ አቁመው በመሳሪያ ሲያስፈራሩ ነው ያደሩት ሲሉ ነው ለፍርድ ቤቱ የገለጹትም። ቀደም ሲል በምርመራ ወቅት ድብደባ ፈጸሙብን የመንግስት ሹማምንት ከሁለት ዓመት በኋላ የቅሊንጦ ማረሚያ ቤት አጥርን ሰብረው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊት ሰባት ሰዓት ድረስ ሜዳ ላይ አስረውን አሳድረውናል። ሕይወታችን አደጋ ላይ መሆኑን ሕዝባችን እንዲያውቅልን ሲሉ አሳስቧል። አቶ ዮሐንስ በያለውና አቶ ክርስቲያን ታደለ ከአንድ ዓመት በፊት በዋሻ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥማቸው የነበረው በአገዛዝ በፈጸሙባቸው በደል ነው መሆኑም በጤናቸው ገና ሳያገግሙ በድጋሚ ሜዳ ላይ ተሰልፈው እንዲያሩ መደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮች ተናግረዋል። በአሁኑ ሰዓት አገዛዙ በአንድም በሌላ ምክንያት በፖለቲካ አስተያየታቸውና በማንነታቸው ያስራቸው የአማራ የህዝብ ተወካዮች አባላትና ፖለቲከኞች እንዲሁም ምሁራን በአስከፊ ሁኔታ ውስጥ ያሉ ሲሆን ፍርድም አላገኙም። አገዛዙ በተለያዩ ጊዜያት በማረሚያ ቤቶች፣ በግል እስር ቤቶች፣ በፌዴራል ፖሊስ ጣቢያዎችና በወታደራዊ ካምፖች በማንነታቸውና ፖለቲካዊ ምክንያታቸው ሲያሰቃያቸው የሚገኙት እነዚህ የአማራ ተወላጆች ተገቢውን ፍትህ ያገኙ ዘንድ ዓለም አቀፍ ተቋማት ሊጠይቁ እንደሚገባም አሳስበዋል። የቅዱስ ሲኖዶስ ዋና ጸሐፊ አቡነ ጴጥሮስና ሌሎች አባቶች ወደ አገር እንዲገቡ መንግስት ፈቅጃለው ብሏል። ወደ ኢትዮጵያ እንዳይገቡ ታግደ የነበሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ወደ አገር እንዲገቡ በአገዛዙ ተፈቅዷል። ከአንድ አመት በላይ ይፋ የባለሆነ ሁኔታ ወደ አገር መግባት ተከልክለው የቆይተ አቡነ ጴጥሮስን ጨምሮ ሌሎች ሁለት የቤተክርስቲያኒቱ አባቶች ላይ ተጥሎ የነበረው እገዳ መነሳቱን የመንግስት ኮሚኒኬሽን ጉዳዮች እወቁ ብሏል። በተደጋጋሚ የኢትዮጵያ ኦርቶዶክስ ክርስቲያን ባደረገችው ጥረት በተደረገ ውይይት፣ በተጻፉ ደብዳቤዎች፣ እንዲሁም በተፈጸሙ ልመናዎች የተነሳ አገዛዙ እነዚህ የሃይማኖት አባቶች ወደ ሀገሪቱ እንዲገቡ ፈቅጃለሁ ሲል መደመጥ ሰምተዋል። ትላንት በመንግስት ኮሚኒኬሽን የወጣው የአገዛዙ ፕሮፓጋንዳ በቤተ ክርስቲያን በኩል ሌሎች እርምጃዎች ከምንወስድ እነዚህ አባቶች እንዲገቡ ልንፈልጋለን፣ የጠየቅናቸውን ምላሽ ስጡን፣ ከዚህ በኋላ በእነዚህ አባቶች መታገድ ምክንያት የሚፈጠረውን ችግር እኛ አንሸከመም በሚል የቅዱስ ሲኖደስ አባላት ለአገዛዙ ያቀረቡትን ጥያቄ ተከትሎ ወደ ሀገር እንዲገቡ የተደረጉትን እነዚህን አባቶች በራሱ መንገድ እንደፈቀደላቸው አድርጎ ፖለቲካዊ ስራ ለመስራት ጥረት አድርጓል። የቤተ ክርስቲያኗ ቅዱስ ሲኖዶስ ዋና ጸሐፊ ሆኖት አቡነ ጴጥሮስ ባለፈው ዓመት ለቤተ ክርስቲያኗ ስራ ከተጓዙበት አሜሪካ ጥር 2016 ዓ ም ይፋ ባልሆነ ሁኔታ ባልተገለጸ የመንግስት አካል ከቦሌ አየር ማረፋ ከሀገራቸው እንዳይወጡ ተከልክለው ወደ መጡበት መመለሳቸው ይታወሳል። በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ ሀገራቸው እንዳይገቡ መከልከል የተሰጠ መግለጫ ባይኖርም ቤተ ክርስቲያኗ ግን አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸው ከግምቱ ማስገባት ወደ ሀገር እንዲገቡ ፍቃድ እንዲሰጣቸው ለመንግስት ጥሪ አቅርባ ነበረ። አቡነ ጴጥሮስ ወደ አሜሪካ ከተጓዙ በኋላ ከሀገር ስለመኮብለላቸው ሐሰተኛ መረጃዎችን የመንግስት ደጋፊዎችና ና የብልጽግና ሹማምን ሲያሰራጩ የነበረ ሲሆን ቤተ ክርስቲያኑ ጳጳሱ ወደ አሜሪካ የተጓዙት በሲኖዶስ እውቅና ለቤተ ክርስቲያን ስራ መሆኑን ገልጸው አሁን ላይ ያሉበት ሁኔታ ግን በግልጽ የሃይማኖታዊ ስራ ብቻ የሚሰሩበት ሁኔታ ነው ስትል አስታውቃ ነበር። የቅዱስ ሲኖዶስ ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ባለፈው አንድ ውስጥ የቤተ ክርስቲያኗ የበላይ አካል የሆነው ቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል መገኘት ሳይችሉ መቅረታቸው ይታወቃል። ታዲያ የአገዛዙ የመንግስት ኮሚኒኬሽን ጽፈት ቤት ትላንት አርብ ያወጣው መግለጫ አቡነ ጴጥሮስ ጨምሮ ከዚህ በፊት ወደ ሀገር መግባት ሳይችሉ ስለ መቅረታቸው ብዙም ሳይነገርላቸው የነበሩ ሁለት የቤተ ክርስቲያን አባቶች ጨምሮ አሁን ላይ መግባት ይችላሉ ብለዋል። መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀችው መሰረት ሶስቱ አባቶች ወደ ሀገር እንዲገቡ መፈቀዱን እውቁልኝ ነው የሚለው የቤተ ክርስቲያኑ አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልጠቀሰው መግለጫው ላይ ብፁዕ አቡነ ጴጥሮስ ወይም ዶክተር ብፁዕ አቡነ ቴዎፍሎስ ዶክተር፣ እንዲሁም ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ ፈቅድናል ብለዋል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ ኔቫዳ እና አሪዞና አህጉረ ስብከት ሊቀ ጳጳስ እንዲሁም አቡነ ያዕቆብ የዩናይትድ ኪንግደም አየርላንድ እና የሩቅ ምስራቅ አህጉረ ስብከት ሊቀ ጳጳስ ናቸው ከነዚህ በተጨማሪም አንድ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባልና ጳጳስ ወደ አገሪቱ እንዳይገቡ እንደተከለከሉ ይገኛሉ የኮሪደር ልማት እያረሰ ያለው ጉዳት እጅግ ከባድ ነው ሲል አምኒስቲ ኢንተርናሽናል አስታወቀም። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበቤ የኮሪደር ልማቱ የሚከራወኑ ነዋሪዎች ፈቃደኛ ሆነው ልማቱ ገብቷቸው እንደሆነ ውቁል ቢሉም የአምኒስቲ ኢንተርናሽናል ተመራማሪ ግን የመንግስት አካላት እንደሚያቃልሉት በጣም ጥቂት የሚባል ህብረተሰብ አይደለም እየተጎዳ ያለው ሲሉ ተናግረዋል። ሃይማኖት አሸናፊ የአምነስቲ ኢንተርናሽናል ተመራማሪ ሲሆኑ በመንግስት በኩል እየተፈጸመ ያለውና የኮሪደር ልማት ተብሎ እየተከናወነ ያለው አጠቃላይ ልማት በአሁኑ ሰዓት ላይ በኢትዮጵያ ከፍተኛ የሰው መብት ጥሰት የሚፈጸምበት ጉዳይ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ብካሳንች የተከናወነ የኮሪደር ልማት ሲመርቁም የስራ ሂደት ጉሰማ ይኖረው ይሆናል ሲሉ ንግግር ማድረጋቸውም ተደምጠዋል። የአንዳንድ ሰዎች ህይወት አስተጓጉሎ ሊሆን ይችላል ያሉት አብይ ለጋራ ልማት ለጋራ ጥቅም የተከሰተ እንደሆነ ልትረዱት ይገባል ማለታቸውም አይዘነጋም። የኢትዮጵያ መንግስት አዲስ አዲስ ጭምሩ በስልሳ ስድስት ከተሞች ተግባራዊ የሚያደርገው ፕሮጀክት እንደሚቀጥል ጠቅላይ ሚኒስትሩ በሰዓቱ የተናገሩ ሲሆን ይህ የኮሪደር ልማት በሀገሪቱ ከፍተኛ ለውጥ በማምጣት ላይ እንደሚገኙ በተደጋጋሚ ሲናገሩ ከሚደመጡት ከጠቅላይ ሚኒስትሩ እስከታች ካሪዎች ውስጥ የሚቀርቡ ትችቶችን ግን መመለስ አልቻሉም። ከንቲባ አዳነች አቤቤም ካሳንችስና ፒያሳ በመሳሰሉ ነባር ሰፈሮች የከተማዋ ነዋሪዎች ፈቃደኛው ነው ልማቱ ገብቷቸው አምነው ይሁንታቸውን ባይሰጡ ኑሮ ይህንን ስራ ልንስራ አንችልም ሲሉ በቅርቡ እያለቀሱ የተነሱትን የአዲስ አበባ ነዋሪዎችን እንባ ሳይጠርጉ በሂደት ተባብራቸው እንደሚያነሳቸው ማለት ተናግረዋል። የአምኒስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች ተመራማሪ ሃይማኖት አሸናፊ በኮሪደር ልማት የመንግስት አካላት እንደሚያቃሉት በጣም ጥቂት የሚባል ህብረተሰብ አይደለም እየተጎዳ የሚገኘው ሲሉት ይሞግታሉ። ተቋማቸው ሰዎችን ያለፍላጎታቸው ህጋዊ ከለላና ሌሎች ጥበቃዎች ሳይኖሯቸው ለኮሪደር ልማት ሲባል የሚፈጽመውን በግዳጅ ማፈናቀል አምኒስቲ ኢንተርናሽናል በኢትዮጵያ ታይቶ የማይታወቅ በደል ነው ብሎታል። የመኖሪያ ቤታቸው በግዳጅ ሲፈርስ መተዳደሪያቸውን ያጡ፣ በራሳቸውና በልጆቻቸው ላይ የአእምሮ ጤና እክል የገጠማቸው እንዲሁም እድርን ከመሳሰሉ የማህበራዊ ተቋማት የተነጠሉ መኖራቸውን ከዚህ በፊት በሪፖርት ይፋ አድርጎ ነበር። ከፍተኛ ቁጥር ያላቸው ሰዎች በድንገትና በግዳጅ ማፈናቀል የኮሪደር ልማት እየተከናወነ በሚገኝባቸው ከተሞች የሚኖሩ ሚሊዮኖች በፍርሃትና ለመፈናቀል ስቃት መዳረጉን አምነስቲ በሰነዱ በይፋ አትቷል። የሰብአዊም ተሟጋቹ ሚያዚያ 6 ቀን 2017 ዓም ባድርገው ሪፖርት ፕሮጀክቱ በጊዜያዊነት ሊገታ ይገባል ሲል ጠይቆ ነበር። ታዲያ እስካሁን ያደረሰው ጉዳት በመርመር እንዳይደገም የፕሮጀክቱ አተገባበር በቂ ምክንያት የሚደረግበት በቂ ማስጠንቀቂያና ማካካሻ የሚሰጥበት እንዲሆን ዋና ተመራማሪ ሃይማኖት አሸናፊም አስረድተዋል። የተወደዳችሁ የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ነው።